ፋኖ ተቆጣጥሬያቸዋለሁ ያላቸውን ከተሞች ይፋ ሲያደርግ መከላከያ ሰራዊቱ ደግሞ ጽንፈኛ ባለው ቡድን ላይ እርምጃ እየወሰድኩ ነው ብሏል። በሁለቱ ኃይሎች መካከል የሚደረገው ጦርነት ተባብሶ እንደቀጠለ ነው። ከስፍራው የደረሰንን መረጃ በዝርዝር እንመለከታለን። አዲስ የውስጥ ሽኩቻና የስልጣን ክፍፍል ተፈጠረ። ትግራይ ለሶስት ተከፍላለች። እስራኤልና ሀማስ የጋዛ ጦርነትን ለማቆም የመጀመሪያ ተኩስ አቁም ስምምነት ላይ መድረሳቸውን ተከትሎ እየወጡ ያሉ አነጋጋሪ መረጃዎችን በ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 ከሁለት ዓመታት ደም አፋሳሽ ጦርነት በኋላ በፕሪቶሪያው የሰላም ስምምነት የተቋጨው የሰሜን ኢትዮጵያ ግጭት በትግራይ ክልል አስተዳደር ውስጥ አዲስ የውስጥ ሽኩቻና የስልጣን ክፍፍል መፍጠሩን የተለያዩ ምንጮች እየጠቆሙ ይገኛሉ። ቀደም ሲል የነበረው የፖለቲካ ልዩነት አሁን ላይ ወደ ከፋ ደረጃ በማደጉ ክልሉን በአስተዳደር ና በጸጥታ ችግር ውስጥ እንደከተታውም እየተነገረ ይገኛል። የፖለቲካ ተንታኞች እንደሚሉትም በክልሉ ያለው የስልጣን ሽኩቻ በዋናነት በሶስት ዋነኛ ቡድኖች መካከል የ የሚደረግ ነው። የመጀመሪያው በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው ና አንጋፋ የድርጅቱ ሰዎችን ያካትተው የህወሀት ቡድን ሲሆን ሁለተኛው ደግሞ በፕሪቶሪያው ስምምነት መሰረት ጊዜያዊ አስተዳደሩ ይመሩት የነበሩት በአቶ ጌታቸው ረዳ የሚታወቀው ወገን ነው። ሶስተኛው ና ከፍተኛ ተጽዕኖ እየፈጠረ የመጣው ኃይል በጀነራል ታደሰ ወረደ የሚመራው ና ከፖለቲካዊ ሸኩቻ የጸዳ አስተዳደር እንዲኖር የሚፈልገው የሰራዊቱ ክንፍ ነው። የእነዚህ ቡድኖች ዋነኛ የልዩነት መንስኤ የስልጣን የበላይነትን የመቆጣጠር ፍላጎት እንደሆነ የሚነገር ሲሆን አንዳንድ ወገኖች ደግሞ በክልሉ ካለው ህገወጥ የወርቅ ንግድና ሌሎች የሀብት ምንጮች ጋር የተያዘ ነው ሲሉ ይከራከራሉ። በጀነራል ታደሰ ወረደ በሚደገፉ ኃይሎች አማካኝነት የአቶ ጌታቸው ረዳ ጊዜያዊ አስተዳደር ከስልጣን ከተገፋ በኋላ ክልሉ ግልጽ የሆነ የአስተዳደር መዋቅር በማጣት ከፍተኛ የሆነ የስርዓት አልበኝነት እንደነገሰበት የውስጥ ምንጮችም ይገልጻሉ። በዚህ ምክንያትም ከህገወጥ የሰውና የጦር መሳሪያ ዝውውር አንስቶ እስከ ህጻናት ህገታና ግድያ የሚደርሱ ከባባድ ወንጀሎችም በክልሉ መስፋፋታቸው አሳሳቢም ሆኗል። ምንም እንኳን ጀነራል ታደሰ ወረደ በክልሉ ከፍተኛ ተጽዕኖ ቢኖራቸውም የሚመሩት አስተዳደር ሙሉ በሙሉ የመወሰንና የመቆጣጠር አቅም እንዳልፈጠረ የውስጥ ምንጮችም ይገልጻሉ። ጀነራሉ በአንድ በኩል ከፌዴራል መንግስት ጋር በመደራደር የክልሉን በጀትና ድጋፍ ለማስቀጠል፣ በሌላ በኩል ደግሞ ከተለያዩ የህወሓት ክንፎች ጋር በመነጋገር የውስጥ ሰላምን ለማምጣት የሚያደርጉት ጥረት የተወዛገበና ያልተረጋጋ አቋም እያንጸባረቁ ነው የሚሉ ወገኖችም አሉ። የትግራይ ክልል ከጦርነ ሰውነቱ ካገኘው እፎይታ ይልቅ በአመራሮቹ መካከል በተፈጠረው የስልጣን ሽኩቻ ምክንያት እንደገና ወደ አለመረጋጋት እያመራ መሆኑን መረጃዎችም ያመላክታሉ። ይህ ሁኔታ ለክልሉ ሕዝብም ዘላቂ ሰላምና መልሶ ግንባታ ትልቅ እንቅፋት እንደሚሆንም ስጋታቸውን የሚገልጹ ወገኖች ቁጥርም ከጊዜ ወደ ጊዜ በእጅጉ እየጨመረ መጥቷል። በዚህ ውስጥም ትልልቅ አመራሮችም ተካተዋል። በአማራ ክልል በተለያዩ አካባቢዎች በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የሚደረገው ግጭት እንደቀጠለ ነው። የፋኖ ታጣቂዎች የተለያዩ ከተሞችን መቆጣጠራቸውንና በባለስልጣናት ላይ ጥቃት መፈጸማቸውን ሲገልጹ፣ የመከላከያ ሰራዊት ከፍተኛ አመራሮች በበኩላቸው ደግሞ ጽንፈኛ ባለው ቡድን ላይ የተጠናከረ እርምጃ እየወሰደ መሆኑንና ሰላምን የማስፈን ተልኳቸው ተጠናክሮ መቀጠሉን አስታውቋል። ከፋኖ ጋር ግንኙነት ያላቸው ምንጮችም ባወጧቸው መግለጫዎች ታጣቂዎቹ በተለያዩ አካባቢዎች ወታደራዊ ስኬቶችን አስመዝገበናልም ብለዋል። መስከረም 27 ቀን 2018 ዓመተ ምህረት በምዕራብ ጎጃም ዞን የምትገኘው ጅጋ ከተማን ሙሉ በሙሉ መቆጣጠራቸውንም አስታውቀዋል። የከተማው ነዋሪዎችም የመንግስት ኃይሎች ከከተማው ከወጡ በኋላ የፋኖ ታጣቂዎች ብቻ እንደሚንቀሳቀሱም ተናግረዋል። በተጨማሪም በደቡብ ወሎ ዞን የምትገኘው ወረይሉ ከተማ እንዲሁም ደግሞ ካቤና፣ ሰኞ ገበያ የተባሉ ከተሞችን በተመሳሳይ ቀን በቁጥጥራቸው ስር ማዋላቸውን ገልጸዋል። ታጣቂዎቹ በደብረ ማርቆስ ከተማ የአንድ ባለስልጣን የጸጥታ አጃቢ ላይ እርምጃ መውሰዳቸውንና በአማኑኤል ከተማ ለማሰማም በአንድ አምራር ላይ ጥቃት ፈጽመው ሁለት የጦር መሳሪያዎችን መማረካቸውን አስታውቋል። ከዚህ በተጨማሪም የፋኖ ቡድኖች እንደ ዘንዘልማ ባሉ የባህር ዳር አካባቢዎችም ከማህበረሰቡ ጋር ውይይት በማድረግ ድጋፍ ለማሰባሰብ እየተንቀሳቀሱ መሆኑንም ገልጿል። በሌላ በኩል ደግሞ የፌዴራል መከላከያ ሰራዊት ከፍተኛ ጄኔራሎች በተለያዩ መድረኮች በመገኘትም ሰራዊቱ የጽንፈኛ ቡድኑን እንቅስቃሴ በማክሸፍ የገበላይነትን የማስከበር ስራውን አጠናክሮ መቀጠሉን ተናግረዋል። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰ የደ ደቡብ እዝ 21ኛ ጉና ክፍለ ጦር 30ኛ ዓመት የምስረታ በዓል ላይ በመገኘትም ክፍለጦሩ ጦሩ በሀገሪቱ ሰላምን የማረጋገጥ ኃላፊነቱን በብቃት እየተወጣ መሆኑን ገልጸዋል። የምስራቅ እዝ ዋና አዛዥ ሌተናል ጀነራል ማመር ተሰማ በበኩላቸው በአማራ ክልል የሚንቀሳቀሰው ቡድን የኢትዮጵያን ጠላቶች ተልዕኮ ተቀብሎ ሀገርንና ህዝብን እየወጋ ነው ሲሉም ወንጅለዋል። ሰራዊቱም በክልሉ ደቡብ ጎንደርና ጎጃም ዞኖች በመንቀሳቀስ በቡድኑ ላይ ጠንካራ እርምጃን እየወሰደ መሆኑንና ዘላቂ ሰላምን ለማረጋገጥ ወታደር እርምጃው እንደሚቀጥል አስታውቋል። ሁለቱ ወገኖች የየራሳቸው ወታደራዊ ስኬቶች ይፋ ያደረጉ ሲሆን እነዚህ ተቃራኒ መረጃዎችም እንደሚያሳዩት በአማራ ክልል ያለው የፀጥታ ሁኔታ አሁንም ውጥረት የሰፈነበትና ግጭቱም እንደቀጠለ ነው። ወደ መጨረሻው ጉዳያችን ስናምራ፣ እስራኤልና ሐማስ የጋዛ ጦርነትን ለማስቆም የመጀመሪያ ተኩስ አቁም ስምምነት ላይ መድረሳቸው በእጅጉ እያነጋገረ ይገኛል። ስምምነቱ በአስር ሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈውን የመካከለኛው ምስራቅ አብዛኛው ክፍል ያናጋውንና ለሁለት ዓመታት የዘለቀውን ደም አፋሳሽ ጦርነት ይቋጫል በሚል ተስፋም ተጥሎበታል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ሁለት ወገኖች በጋዛ የሚካሄደውን ጦርነት ለማስቆም የመጀመሪያ ተኩስ አቁም ስምምነት ላይ መድረሳቸውን ትናንት ማምሻውን በማህበራዊ ትስስር ገጻቸው ላይ ባስተላለፉ ት መልእክትም አስታውቀዋል። ትራምፕ ለአረቡና ለሙስሊሙ ዓለም፣ ለእስራኤል፣ እና በዙሪያ ያላሉ ሀገሮች ሁሉ እንዲሁም ደግሞ ለአሜሪካ ታላቅ ቀን ነው ሲሉ ስምምነቱን አሞካሽተዋል። ይህ ታሪካዊ ክስተት እውን ለማድረግ ከእኛ ጋር ለሰሩት አሸማጋይ ሀገራት ኳታር፣ ግብጽና ቱርክ ምስጋና ይገባቸዋል ያሉት ፕሬዝደንቱ ሰላም አድራጊዎች የተባረኩ ናቸው ሲሉም አስታውቀዋል። ወደ መጨረሻው ጉዳያችን ስናመራ፣ እስራኤል እና ሀማስ የጋዛ ጦርነትን ለማስቆም የመጀመሪያ ተኩስ አቁም ስምምነት ላይ መድረሳቸው በእጅጉ እያነጋገረ ይገኛል ይገኛል። ስምምነቱ በአስር ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈውን የመካከለኛው ምስራቅ አብዛኛው ክፍል ያናጋውንና ለሁለት አመታት የዘለቀውን ደማፋሳሽ ጦርነት ይቋጫል በሚል ተስፋም ተጥሎበታል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ሁለት ወገኖች በጋዛ የሚካሄደውን ጦርነት ለማስቆም የመጀመሪያ ተኩስ አቁም ስምምነት ላይ መድረሳቸውን ትናንት ማምሻውን በማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክትም አስታውቀዋል። ትራምፕ ለአረቡና ለሙስሊሙ ዓለም ለእስራኤል እና በዙሪያ ያላሉ ሀገሮች ሁሉ እንዲሁም ደግሞ ለአሜሪካ ታላ ላቀን ነው ሲሉ ስምምነቱን አሞካሽተዋል። የታሪካዊ ክስተት እውን ለማድረግ ከእኛ ጋር ለሰሩት አሸማጋይ ሀገራት ኳታር፣ ግብጽና ቱርክ ምስጋና ይገባቸዋል ያሉት ፕሬዝደንቱ ሰላም አድራጊዎች የተባረኩ ናቸው ሲሉም አስታውቀዋል። ውድ ተመልካቾቻችን ለሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ